በዛሬው ትምህርታችን ወይም ቪዲዮችን ደግሞ በጣም የተለመዱ ሁሌም እንጠቀምባቸው የምንችል የአማርኛ ንግግሮችን ወይም ደግሞ ቴክስቶችን እንዴት ወደ እንግሊዝኛ ቀይረን መጠቀም እንችላለን፣ እንዲሁም ደግሞ እንዴት በቀላሉ ማንበብና መጻፍ እንችላለን የሚል ትምህርት ወይም ቪዲዮ ቀለል ባለ መንገድ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው። እንደዚህ ካደረጋችሁ በእርግጠኝነት ጥሩ ነገር ታገኙበታላችሁ ማለት ነው። ኦኬ እንግዲህ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ የተለያዩ የአማረኛ ቃሎችን እንዴት ወደ እንግሊዘኛ ቀይረን በቀላሉ መጠቀም እንደምንችል እና እንዲሁም ደግሞ ማንበብ እንደምንችል የምንማማር ይሆናል። እንጨምር። ኦኬ፣ ወደ መጀመሪያው ሲሄድ አሁን ይህ የምታዩትን የእንግሊዘኛ ቃል እንዴት በቀላሉ እናነባዋለን የሚለውን ነገር ስናይ ከዚህ ጋር በአማረኛው ምን ይላል አማረኛ ለምችሉ ቤተሰቦች አማርኛው ምን ይላል ሰላም ነው ሰላም ነው ይላል ኦኬ ሶ ሰላም ነው የሚለውን ወደ እንግሊዘኛ ቀይረን ሰላም ነው ብለን ለመጻፍ ብንፈልግ እንዴት በቀላሉ መጻፍና ማንበብ እንችላለን የሚለውን ስናይ የመጀመሪያውን የእንግሊዘኛ ቃል እኔ የመጀመሪያው የእንግሊዘኛ አልፋቤት ኤስ ነች ኤስ ከዛ ኢ ነች ኢ ሶ ኤስ ኢ በአንድ ላይ ምን ተብሎ ይነበባል ሰ ብለን እናነባዋለን፣ ወይም ደግሞ ሰ ተብሎ ይነበባል። እሺ ሰ ብለን እናስቀምጣለን። ከዛ ቀጥሎ ያለው ደግሞ ኤል ኤ። ኤል ኤ ምን ተብሎ ይነበባል? ላ የሚል ድምፅ ይኖረዋል። ላ ኦኬ። የመጨረሻዋ ኤም ነች። ኤም ደግሞ እንደ ምን እናነባዋለን? እንደምን ምክንያቱም ም ማለት የመቤተሰብ ስድስተኛዋ ፊደል ነች ሰው። ስድስተኛ ፊደሎች ደግሞ ምን የላቸውም አናባቢ ወይም ደግሞ ቫውል የምንለው ነገር ስለሌላቸው ኤምን ም ብለን እንጽፋለን። ከዛ በአንድ ላይ ስናነበው ምን ይሆናል? በአንድ ላይ ሲነበብ በቀላሉ ምን ተብሎ ይነበባል? ሰ ላ ም ሰላም ሰላም ተብሎ ይነበባል። ኦኬ ወደ ሁለተኛው ስንሄድ የሁለተኛው ደግሞ ኤንኢ እንደ ነ ይነበባል እንደ ነ ኦኬ ደብሊው እንደ ው እናነበዋለን እንደ ው መልካም በአንድ ላይ ነንና ውን ስናነባቸው ምን ተብሎ ይነበባል ነ ው ነው ነው ብያነበዋለሁ ነባዋለሁ እስኪ ምሮ እናነበው ሰላም ነው ሰላም ነው በአማርኛውም ሰላም ነው ይላል ኦኬ ሰው እንደዚህ አድርገን በቀላሉ ማንበብ እንችላለን ማለት ነው ኦኬ ወደ ሁለተኛው ስንሄድ፣ የሁለተኛው ደግሞ ምን ይላል? ኤች ዩ በአንድ ላይ ምን ተብሎ ይነበባል? ኤች ዩ እንደ ሁ ይነበባል። ወይም ደግሞ ሁ የሚል ድምፅ ይኖረዋል። ኦኬ ኤል ዩ እንደ ሉ ይነበባል። እንደ ሉ ሁንና ሉን በአንድ ላይ ስናነባቸው ምን ይሆናል? ሁ ሉ ሁሉ፣ ሁሉ ብዬ አነባዋለሁ። ኦ ኦኬ ወደዚኛው ስሄድ ኤንኢ እንደ ነ ይነበባል። እንደ ነ። ኦኬ፣ ጂኢ እንደ ገ ይነበባል ወይም ደግሞ ገ የሚል ድምፅ ይኖረዋል። አርኢ እንደ ሬ ይነበባል። እንደ ሬ። ኦኬ፣ ከዚ ጋር የምትይዙልኝ ነገር እንግዲህ ሬ ማለት ከዚ ጋር ምናያት የአማርኛ ፊደል ሬ ማለት የረ ቤተሰቡን አምስተኛዋ ፊደል ነች። ሶ አምስተኛ ፊደሎችን ወደ ኋላ ሄዳችሁ ብታዩ ወይም ደግሞ ዩቲዩብ ላይ የተለያየ ነገር ስታዩ አንዳንድ ቦታ ላይ ሬን አር አይ ኢ ተብሎ ተጽፎ ልታገኙ ትችላላችሁ። ማናልኳችሁ አር አይ ኢ ማለት ነው። ወይም ደግሞ ከአርና ከኢ መካከል አይን የሚያስገቡ አሉ። እንደ አንዳንድ ቦታ ላይ ደግሞ አር ኢን ብቻ ሬን ለመጻፍ አር ኢ ብቻ ተጽፎ ታገኛላችሁ። ስለዚህ እንዳትወዛገቡ ስለፈራሁ ነው። በሁሉም ይቻላል፣ በሁሉም ይቻላል። አር አይ ኢ ብዬ ብጽፈውም ወይም ደግሞ አር ብዬ ብጽፍ ትክክል ነኝ ማለት ነው፣ ስህተት የለውም። ለምን እነዚህ አናባቢ ወይም ደግሞ ቫውል የምንላቸው እንደ ኦቢሽን ወይም ደግሞ እንደ አማራጭ ምንጠቀማቸው እንጂ የግድ ግዴታ ማስገባት የለብንም። ለምሳሌ አሁን አንድ ሰው ሬን ሲጽፍ አር አይ ኢ ብሎ ቢጽፍ ወይም ደግሞ ሌለኛው ደግሞ አርኢ ብሎ ቢጽፍ ሁለቱም ትክክል ነው ማለት ነው። ሁለቱም ሲነበብ ምንም ልዩነት የለውም፣ ለውጥ የለውም ማለት ነው። ስለዚህ በሁለቱም እንደሚቻል እንድትዙልኝ እፈልጋለሁ ማለት ነው። ሰው አርኢን እንደሬ ማንበብ እንደሬ። ኦኬ፣ በአንድ ላይ ስናነበው ነገሬ፣ ነገሬ፣ ነገሬ ሙሉ ስናነበው ሁሉ ነገሬ ሁሉ ነገሬ ብዬ አነባዋለሁ። በአማረኛውም ሁሉ ነገሬ ይላል። መልካም። ይህም በዚህ ካየን ወደ ሶስተኛው ሄድ። ወደ ሶስተኛው ስንሄድ የመጀመሪያው የእንግሊዝኛ አልፋቤት ኤን ነች። ከዛ ኤ ነች። ኤን ኤ በአንድ ላይ እንደምን ይነበባል ወይም ደግሞ ምን አይነት ድምፅ አለው ስንል፣ ኤን ኤ ና ተብሎ ይነበባል ወይም ደግሞ ና የሚል ድምፅ ይኖረዋል። ኦኬ። ኤፍ ለብቻዋ እንደ ፍ እንደ ፍ ይነበባል። ኦኬ ኬኦ ኬኦ እንደ ቆ እናነባዋለን፣ ወይም ደግሞ ቆ የሚል ድምጽ ይኖረዋል። እሺ ቲኢ እንደ ቴ ይነበባል። እንደ ቴ ልክ ከዚህ ጋር ሬን እንዳየነ ሁሉ ከዚህ ጋም ቴ ቲኢ ብላችሁ መጠቀም ትችላላችሁ። ወይም ደግሞ ቲአይኢ ወይም ደግሞ ከቲ እና ከኢ መካከል አይን ብታስገቧትም ስህተት የለውም። በሁለቱም ይቻላል ማለት ነው ቲ ኢ እንደ ቴ ይነበባል ማለት ነው። እስኪ በአንድ ላይ እናንበው፣ ና ፍ ቆ ቴ ናፍቆቴ፣ ናፍቆቴ ይላል። ኦኬ ወደዚኛው ሴድ ኤን ኢ እንደ ነ ይነበባል፣ እንደ ነ። ኤች እንደ ህ ማንበብ እንደ ህ። እስኪ በአንድ ላይ እናንበው፣ ነ ህ ነህ፣ ነህ ኦኬ ሙሉን ስናነበው ናፍቆቴ ነህ፣ ናፍቆቴ ነህ። በአማርኛውም ናፍቆቴ ነህ ይላል። ኦኬ ወደሚቀጥለው ስንሄድ ምንም ልዩነት የለውም ተመሳሳይ ነው። ልዩነቱ ከዚህ ላይ ብቻ ነው ማለት ነው። ሰው ኤንኤ እንደ ና ይነበባል ብለናል፣ እንደ ና። ኦኬ ኤፍ ለብቻው እንደ ፍ ይነበባል፣ እንደ ፍ። ኦኬ ኬኦ። እንደ ቆ ይነበባል ብለናል እንደ ቆ። እንዲሁም የመጨረሻው ቲኢ እንደ ቴ እንደ ቴ። ኦኬ በአንድ ላይ ስናነበው ምን ይሆናል? ና ፍ ቆ ቴ ናፍቆቴ፣ ናፍቆቴ ተብሎ ይነበባል ብለናል። ኦኬ ወደዚህኛው ስንሄድ ኤንኢ ምን አይነት ድምፅ አለው? እንደ ነ ይነበባል እንደ ነ። ኦኬ ኤስኤች ደግሞ እንደ ሺ ኦኬ በአንድ ላይ ነንናሽን ስታነቧቸው ምን ይሆናል? ነ ሽ፣ ነሽ፣ ነሽ። እስኪ ሙሉ እናንበው፣ ናፍቆቴ ነሽ። ናፍቆቴ ነሽ ብዬ አነባዋለሁ ነበዋለሁ። በአማርኛውም በተመሳሳይ ናፍቆቴ ነሽ ይላል ማለት ነው። ስለዚህ ናፍቆቴ ነሽ ብለን ለመጻፍ ብንፈልግ በቀላሉ በዚህ መልክ መጠቀም ወይም መጻፍ እንችላለን ማለት ነው። ኦኬ ወደዚህኛው ስሄድ ኬኦ እንደምን ይነበባል? ኬኦ እንደ ቆ ይነበባል። እንደ ቆ። ኦኬ እንዲሁም ኤን ለብቻዋ እንደን አነባታለሁ። እንደን። ኦኬ ከዛ ጀኦ ጀኦ በአንድ ላይ እንደ ጆ እንደ ጆ። እስኪ በአንድ ላይ እናነበው፣ ቆ ን ጆ ቆንጆ፣ ቆንጆ ብዬ አነበዋለሁ። ወደዚኛው ሲሄድ ኤንኢ እንደምን ይነበባል? ኤንኢ እንደ ነ ይነበባል። እንዲሁም ኤስኤች እንደ ሺ እንደ ሺ በአንድ ላይ ነ ሺ ነሽ ነሽ ብዬ አነበዋለሁ። እስኪ ሙሉ እናንበው፣ ቆንጆ ነሽ። ቆንጆ ነሽ። በአማርኛውም ቆንጆ ነሽ ይላል። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ይህም ከመጀመሪያው ጋር ምንም ልዩነት የለውም። ኬኦ እንደ ቆ ይነበባል ብለናል፣ እንደ ቆ። እሺ ኤን ለብቻዋ ን ነች፣ ን። እንዲሁም ጆኦ እንደ ጆ ይነበባል ብለናል። በአንድ ላይ ስናነበው ምን ይሆናል? ቆ ን ጆ፣ ቆንጆ፣ ቆንጆ ብያነበዋለሁ። ኦኬ ይህስ ምን ይላል? ኤን ኢ እንደ ነ ይነበባል፣ እንደ ነ። ኤች እንደ ሄ። በአንድ ላይ ሲነበብ ነ ህ ነህ። ነህ እስኪ ሙሉ እናንበው። ቆንጆ ነህ ቆንጆ ነህ ብያነባዋለሁ። ኦኬ መልካም። ወደዚህኛው ስንሄድ ኢስ ምን ይላል? ኤ ለብቻዋ እንደ አ እናነባታለን። እንደ አ ኦኬ። አር አይ ሪ የሚል ድምፅ ይኖራታል፣ ወይም ደግሞ እንደ ሪ ይነበባል። ኤፍ ለብቻዋ እንደ ፍ ይነበባል። እንደ ፍ እስኪ በአንድ ላይ እናንበው አሪፍ አሪፍ አሪፍ ብያነባዋለሁ። ኦኬ ይህ ስ ምን ይላል? ዋይኤ እንደ ያ ይነበባል፣ ወይም ደግሞ ያ የሚል ድምፅ ይኖረዋል። ኦኬ ኤም እንደ ም ይነበባል። ኦኬ አርኤ እንደ ራ፣ የመጨረሻዋ ኤል እንደ ል ይነበባል። እንደ ል እስኪ በአንድ ላይ እናንበው ያ ም ራ ል ያምራል፣ ያምራል ሙሉ ሲነበብ አሪፍ ያምራል። አሪፍ ያምራል። በአማርኛውም አሪፍ ያምራል ይላል። ሶ እንደዚህ አድርገን በቀላሉ ማንበብ ይቻላል ማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? ኤስ ለብቻዋ ስነች ወይም ደግሞ እንደ ሲ ይነበባል። ኦኬ ቲኦ እንደ ጦ እናነበዋለን። ጦ ኦኬ፣ ቲ ኤ እንደ ታ ዋይ ኢ እንደ የ ይነበባል። እንደ የ በአንድ ላይ ስጦ ታ የ ስጦታ ስጦታዬ። ኦኬ፣ ወደዚህ ስንሄድ ኤንኢ እንደ ነ ኤች እንደ ህ ይነበባል። እንደ ህ በአንድ ላይ ነ ኽ ነኽ ነኽ ሙሉ ሲነበብ ስጦታዬ ነህ ስጦታዬ ነህ ብዬ አነባዋለሁ። ኦኬ በአማርኛው በተመሳሳይ ስጦታዬ ነህ ይላል። ኦኬ ወደዚኛው ሲሄድ በተመሳሳይ ኤስ እንደ ስ ትነበባለች ብለናል፣ እንደ ስ። እንዲሁም ቲኦ እንደ ጦ እንደ ጦ፣ ቲኤ እንደ ታ፣ ዋይ ኢ እንደ ኤ። መልካም በአንድ ላይ አገጣጥሚ ሳነበው ስ ስጦታዬ፣ ስጦታዬ የ ስጦታዬ፣ ስጦታዬ። ኦኬ ወደዚኛው ስሄድ፣ ኤንኢ ኢ እንደነ ኤስ ኤች እንደምን ይነበባል? እንደ ሺ፣ እንደ ሺ። በአንድ ላይ ነ ሺ፣ ነሽ፣ ነሽ ተብሎ ይነበባል። ሙሉ ሳነበው ስጦታዬ ነሽ፣ ስጦታዬ ነሽ ብዬ አነባዋለሁ። ኦኬ ወደ ቀጣዩ ስንሄድ ዲኢ እንደ ደ ወይም ደግሞ ደ ሚል ድምፅ ይኖረዋል። እሺ ደብልዩ ው እንደው እናነበዋለን። እንደው ኦኬ ኤል አይ እንደ ል ይነበባል። በተመሳሳይ አሁንም ኤል አይ ል ነው። ጂኤን ጂኤን እንደኝ ነው የሚነበብ። እንደ ኚ ሁሌም ጂኤን ኚ ተብሎ ይነበባል። እስኪ በአንድ ላይ እናነበው። በአንድ ላይ ሲነበብ ደ ወ ል ል ኝ ደውልልኝ ደውልልኝ ብዬ አነባዋለሁ ኦኬ በአማርኛውም በተመሳሳይ ደውልልኝ ይላል ኦኬ ወደ ሲሄድ ሲኛውስ ምን ይላል በተመሳሳይ ዲኢ ደ ነው ብለናል ደ ደብሊው ዩ እንደ ዊ ይነበባል ኦኬ ዋይ እንደይ ትነበባለች እንደይ እንዲሁም ኤል እንደ ል? ጂኤን ኝ ነው ብለናል። ኝ ወይም ደግሞ እንደ ኝ ይነበባል። በአንድ ላይ ደ ወ ይ ል ኚ ደዊልኝ ደዊልኝ ይሆናል። ከዚህ ጋር ለወንድ ሲሆን ነው፣ ከዚህ ጋር ደግሞ ለሴት ስንጠቀም ማለት ነው። ኦኬ ወደሚቀጥለው ስንሄድ ኬኢ፣ በአንድ ላይ ኬኢ እንደ ከ ነው የሚነበበው፣ እንደ ከ። ኦኬ ኤፍ ለብቻዋ እንደ ፍ እንደ ፍ እሺ ቲኦ እንደ ቶ ይነበባል። ኦኬ እንዲሁም ጂ ኤን ኤ ኤል ባንድ ላይ ኛል ብያነበዋለሁ ወይም ደግሞ ጂ ኤን ኤ እንደኛ የመጨረሻዋ ኤል እንደ ል። እስኪ ባንድ ላይ ላንበው፣ ከፍቶ ኛ ል ከፍቶኛል ተብሎ ይነበባል። ኦኬ ወደ ይህኛው ደግሞ ቢኢ እንደ በ ይነበባል ብለናል። እንደ በ ቲኤ እንደ ጣ ኤም እንደ ም በአንድ ላይ ሲነበብ በ ጣ ም በጣም በጣም። መልካም። ወደዚኛው ሲሄድ ኤ እንደ ምላንበባት እንደ አ ነባታለሁ። እንደ አ እንዲሁም አር አይ እንደ ሪ ኤፍ እንደ ፍ በአንድ ላይ ሳነበው አሪፍ አሪፍ አሪፍ ሙሉ ሲነበብ በጣም አሪፍ በጣም አሪፍ ብያነባዋለሁ። በአማርኛውም በተመሳሳይ በጣም አሪፍ ይላል። ኦኬ፣ ወደ መጨረሻው ስንሄድ የመጨረሻው ምን ይላል? ኬኦ እንደምን ይነበባል ብለናል፣ እንደ ቆ፣ እንደ ቆ ይነበባል ብለናል። ኤን እንደ ን፣ እንዲሁም ጀኦ እንደ ጆ፣ በአንድ ላይ ቆ ን ጆ ቆንጆ፣ ቆንጆ ብያነባዋለሁ። ኦኬ ወደዚህኛው ሲሄድ ኤንኢ እንደ ነ፣ ደብሊው እንደ ው፣ ባንድ ላይ ባንድ ላይ ሲነበብ ነ ው ነው ነው ብያነባዋለሁ። ሙሉ ሲነበብ ቆንጆ ነው ቆንጆ ነው ብያነባዋለሁ ማለት ነው። ኦኬ እንደዚህ እያደረግነን በቀላሉ መለማመድ እንችላለን ማለት ነው። በተለይ ጀማሪ ከሆነን በእርግጠኝነት የምንለቃቸውን ቪዲዮች ሳታቋርጡ መከታተል ከቻላችሁ በአጭር ጊዜ ውስጥ ለውጥ ታመጣላችሁ ማለት ነው። እንዲሁም ደግሞ የምንለቃቸውን ትምህርቶች ወይ ቪዲዮዎች አይታችሁ ካልገባችሁ በውስጥ መስመር ደውሉልን ወይም ደግሞ በቴሌግራም፣ በዋትሳብ በሌሎች የሚዲያ አማራጮች ልትደውሉልን ትችላላችሁ። ቀለል ባለመንገድ አስተምረን በአጭር ሰዓት ውስጥ እንግሊዝኛን ማንበብ መጻፍ ትችላላችሁ ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም